እናታችን ሳራ መውለድ ስለማትችል ከዛ አብረው ሲኖሩ፣ መችም በሰው ተፈጥሮ ሁሉም መቀናናት ምናምን አለ አይደለም። እናታችን ሀጀርን እና ህፃኑን እስማኤል ገና ጥት እየጠባ ያለውን እስማኤል ትተዋቸው መመለስ ጀመሩ ማለት ነው። ከዛ ሀጀር ተገረመችና ያ ትላጅዋለች አንተ ኢብራሂም ሆይ ወዴት ነው ጥለህን የምትሄደው እዚህ በረሃ ላይ ምንም ሰው የሌለበት ዱዓ አደረጉ ልጇ ሲያለቅ ስላለማየት ወደ ተራራው ሸሸችን ዘምዘም ውሃ ፈልቋል በአላህ ሱብሓነሁ ወተዓላ ተአምር ነቢዩላህ ኢብራሂም በጣም ወደዱስ ልጅ ሆይ በህልሜ እኮ ሳርድሃ አላህ አዞኛል ብሎ ሲያርድህ ዘመት እላለሁ ታዘዛለህ ይህም አይሆን ነገር ቀንድ ያለው ነጭ ሆነ የሚያምር ጌታችን ይህንን ስራችንን ተቀበለን በሌጹነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው፣ ደጋጉን ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው።

መተናል ማለት ነው። እንሻላ እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ። ፕሮግራሙን ዓላማ ለማስተዋወቂያ ክል ልጆቻችን በነቢያት ታሪክ በሶሓባ ታሪክ በታቢዕዮች ታሪክ የታነፁ ልጆች እንዲሆኑ ለማድረግ የታለመ ፕሮግራም ነው። እንሻላ ዛሬም ከባለፈው ካቆምንበት ከልጆቻችን ከነሐፍሷ ጀማዓ እና ከነአቡበከር ጀማዓ ጋር ሁነን አብረን እስከ ፕሮግራማችን ፍፃሜ እንቆያለን ማለት ነው። እንሻላ እንኳን ወደ ስቱዲዮ በሰላም መጣችሁ። እንሻላ ዛሬም በድጋሚ ማለት እወዳለው፣ ባለፈው ስንነጋገርበት የነበረው የነቢዩላህ ኢብራሂም ዓለይህ ሰላም ታሪክ፣ የተውሒድ አባት፣ የነቢያቶች ሁሉ አባት የሚባሉት ታላቅ ነቢይ ስለሳቸው ነበር ስንነጋገር የነበረው ማለት ነው። ነቢዩላህ ኢብራሂም ሙስሊሞች ብቻ ሳይሆኑ ሁሉም ሃይማኖቶች በሚባል ደረጃ ኢብራሂምን የኔ ነው የኔ ነው የኔ ነው የሚሉት ሁሉም የራሱ ሊያደርገው የሚፈልግ ታላቅ ሰው ነበረ ማለት ነው። በባለፈው ስንመለከት ሰዎች ከጣዖት አምልኮ ከፀሐይ ከጨረቃ አምልኮ እንዲወጡ ምን አይነት ዘዴ እንደተጠቀመ ተመልክተናል። ጣዖታቶቹን ሲሰባብራቸው ሲያወድማቸው የነበረበትን ሁኔታ ተመልክተናል። ከዛ በኋላ መጨረሻ ላይ ሰዎቹ ተበሳጭተው መንፈለዐለ ሃዛ ቢአሊሃቲና በአምላኮቻችን ይህንን ያደረገው በሰራቸው እንጨቶች ማለት ነው በአምላኮቻችን ይህንን ያደረገው ማን ነው ብለው ነቢዩላህ እብራሂምን እሳት ላይ እጅና እግሩን አስረው ወርውረውት ነበር፣ ማለት ነው። ነቢዩላህ እብራሂምን አልቁሁ ፊል ጀሒም ብለው ጥለውት ነበር። ከዛ አላህ ሱብሓነሁ ወተዓላ ከዛ ከእሳት አወጣው። ከዛ ደግሞ ይህን ሰምቶ ንምሩድ የሚባለው በጣም አረመኒው ንጉሥ እብራሂምን አስጠርቶ እኔም አምላክ ነኝ ከአንተ አምላክና ከኔ አምላክነት ምንም ያለያየው ነገር የለም ብሎ እሱንም በጥበብና በብላድ አወርደውት ዝም ነበር ያደረጉት። ባለፈውን በተመለከት ነው አይደለም። ከዛ በኋላ ከእሱ ጋር ወጡ። ከዛ ደግሞ ወደ ሚስር ሲመጡ ወደ ግብጽ ሀገር ሲመጡ ደግሞ እዛም ደግሞ በጣም ክፉ የነበረ ንጉስ ነበረ። ባለቤታቸውን ሊቀማቸው ብሎ ከዛ አላህ ስብሓነሁ ወተዓላ እሷንም ነፃ አውጥቷት እንዳውም እሷ በጣም አደጋ እንደሚደርስበት ፈርቶ ለእሷ ባሪያ ሁላ ሰጥቷት ሀጀራን የምትባለውን የነቢዩላህ ኢብራሂም ባለቤት የሆነችውን በኋላ እሷን ሰጥቷት እሷን ይዘው ሄዱ ማለት ነው። ነቢዩላህ ኢብራሂም ዓለይሂ ሰላም ከዛ በኋላ እናታችን ሳራ የነቢዩላህ ኢብራሂም ባለቤት መውለድ ስለማትችል ማን ነው ሀጀርን አግባ ሀጀርን አግባና ልጅ ውለድ በእኔ ምክንያት ሳትወልድ መቅረት የለብህም ብላ ሀጀረን እንዲያገቡ ነብዩላህ ኢብራሂምን አገባባቻቸው ማለት ሀጀረን አገቡ ከዛ በኋላ ከሀጀር አላህ ስብሐነ ወተዓላ ኢስሐቅ የሚባልን ልጅ ኢስማኢል የሚባልን ልጅ አላህ ስብሐነ ወተዓላ ሰጣቸው ማለት ነው ከዛ አብረው ሲኖሩ መቼም በሰው ተፈጥሮ ሁሉም መቀናናት ምናምን አለ አይደለም ስትቀና ብሬ መኖር አልፈልግም ማለች እናታችን ሳራ ከዛ በኋላ በአላህም ትእዛዝ ስለነበረ ነብዩላህ እናታችን ሀጀርን ከነ አራስ ልጇ ይዘው በረሃ ጉዞ ጀመሩ ማለት ነው። ከዛ ረዥም በረሃ ጉዞ አድርገው ስንቅ ተምር ይዘዋል። የተመሰ የተወሰነ ውሃ ይዘዋል። ምንም የሌለበት፣ ቤት የሌለበት፣ ሰው የሌለበት፣ የሚበላ የሚጠጣ የሌለበት ምድረ በዳ በረሃ ላይ እናታችን ሀጀርንና እና ህፃኑን እስማኤል ገና ጥት እየጠባ ያለውን እስማኤል ትተዋቸው መመለስ ጀመሩ ማለት ነው ነብዩላህ ኢብራሂም። ከዛ ሀጀር ተገረመችና፣ ያ ኢብራሂም ትላችኋለች። አንተ ኢብራሂም ሆይ ወዴት ነው ጥለህ ነው የምትሄደው? እዚህ በረሃ ላይ ምንም ሰው የሌለበት ምንም ረዳት አጋዥ የሌለበት በረሃ ላይ ለማን ነው ጥለህ ነው የምትሄደው?

የተወሰነ ርቀት ከሄዱ በኋላ የሆነ ጎድጓዳ ሸለቆ ውስጥ ገብተው ዱዓ አደረጉ። መቼም ጥለው የሚሄዱት ማንን ነው? ባለቤታቸውን፣ ገና ለመጀመሪያ ጊዜ ያገኙትን ጨቅላ ሕፃን ልጃቸውን ነው ጥለው የሚሄዱት። እዝን አሉና ዱዓ አደረጉ። ረበና ኢኒ አስከንቱ ሚን ዙርየቲ እኔ ዘሮቼን እዚህ ቦታ ላይ ትቻለሁኝ። ቢዋዲን ገይሪ ዚ ዘርዕ ምንም አዝመራ የሌለበት ሸለቋማ ተራራ ቦታ ላይ ዛሬን ጥዬ ሄጃለሁኝ። ዐይንደ በይቲከል ሙሐረም የተከበረው ቤተ ሀጠገብ አሉ። ካዕባ የሚገነባበት ቦታ ነው፣ ግን መሰረቱ ድሮ የነበረ ግን የጠፋ ቦታ ስለነበር የተከበረው ቤተ ሀጠገብ ከዛ። ምን አሉ፣ ለምን ጥለዋቸው እንደ ሄዱ ራሱ ምክንያቱን ተናገሩ። ያ ረቢ፣ ትቻቸው ሄደው እዚህ ሊቂሙ ሰላት ሶላትን እንዲሰግዱ ሶላትን እንዲያቋቁሙ ነው ፈጅዐል አፍኢደተን ሚንና ሲታህዊ ኢለይህም፣ የሰዎችን ርህራሄ ዝንባሌ ወደ እነሱ አድርግላቸው ብለው ዱዓ አድርገው ነቢዩላህ ኢብራሂም ሄዱ ማለት ነው። ከዛ በኋላ የእናታችን ሀጀር እስማዒል የያዙ ስንቃቸው ተምሩ፣ ሙሃውም አለቀ። ሲያልቅ እናታችን ሀጀር በጣም ተጨነቀችና ልጇ ሲያለቅ ስላለ ማየት ወደ ተራራው ሸሸች። ሌላ ሰውም ማገኝ መስሏት ማለት ነው ሶፋ ላይ ትወጣለች ትመለከታለች፣ ምንም የለም። ወርዳ ደግሞ መርዋ ላይ ትወጣለች። አሁንም ምንም የሚታይ ነገር የለም። ወደ ሰባት ጊዜ እናታችን ሀጀር ተመላለሰች ማለት ነው። ከዛ መጨረሻ ላይ በቃ ምንም የለም ብላ ተስፋ ቆርጣ ወደ ልጇ ስትመለስ የኢስማዒል እግር ስር ዘምዘም ውሃ ፈልቋል፣ በአላህ ስብሓንሁ ወተዓላ ተአምር ማለት ነው። ከዛ ስታይ ውሃውን በጣም ተደሰተች እና ደግሞ በጣም ልጁም ጠምቶት እሷም ርቧት ስለነበር የሚያልቅ መሰላትና ውሃውን እንደዚህ እየገደበች ዙሚ ዙሚ እያለች ውሃውን መገደብ ጀመረች። ቁሚ ቁሚ አትፍሰሽ እያለች ማለት ነው። ነቢ ሳ ለም እንይላሉ ያኔ እንትን ባትለው ኖሮ በጣም ትልቅ ወንዝ ሆኖ ይፈስ ነበር ይላል። አሁን የተወሰነ ቦታ ብቻ ነው ያለው። እስካሁን ድረስ ግን ማኡ ዘምዘም አለ ማለት ነው። ከዛ በኋላ ልጇንም አጠጣች። ከዛ በኋላ የተወሰኑ የነጋዴ ቅፍለት በዛ አካባቢ ወደ ሌላ ሀገር ለንግድ ሲሄዱ ከርቀት ምን ይመለከታሉ? ወፍ ይመለከታሉ። ከላይ ወፎች ከላይ እነዚህ የሚበሩት ምን ሲያዩ ነው? ብዙ ጊዜ ውሃ ያለበት አካባቢ ላይ ሲሆን ወፎች በዛ አካባቢ ያንጣልላሉ። ስለዚህ ምን አሉ፣ እዛ ጋር ውሃ ሳይኖር አይቀርም፣ እስኪ እዛ እንሄዳሉ እና ሙሉ ቅፍለታቸውን፣ ግመላቸውን፣ ፈረሳቸውን እየነዱ እናታችን ሀጀር ያለችበት ቦታ ላይ መጡ ማለት ነው። ከዛ ነቢዩላህ ኢብራሂም ዱዓ አድርጎ ነበረ የሰዎችን ልቦና ለእነሱ ሀገር አላቸው ብሎ ዱዓ አድርጎ ስለነበር ሰዎቹም እሷን አስፈቅደው የእሷ ውሃ ነው እንጠቀም እንዲ ከዚህ ብለው አስፈቅደው ያንን ውሃ ተጠቀሙ ማለት ነው። ከዛ በኋላ እነዛ ክፍለት እዛው ቦታ ላይ ምን አቋቋሙ? አዲስ ሰፈር አዲስ መንደር አቋቋሙ ማለት ነው። ከዛ በኋላ እነዚህ የጆርሁም ጎሳዎች እናታችን ሀጀርን አስማዕል ይወዳሉበት ቦታ መጡና እናታችን ሀጀርን አስፈቅደው ነቢዩላህ ኢብራሂም የሰዎችን ልቦና ወደ እነሱ አገር አላቸው ባሉት ዱዓ መሰረት ሰዎቹ እናታችን ሀጀርን አስፈቅደው ውሃውን ተጠቀሙ አብረዋል። ከዛ በኋላ ቦታው እዚህ ቦታ ላይ ለቦታ ለመኖር ምቹ ሆኖ አገኙትና እዛ ቦታ ላይ ቀቢላ መስርተው ጎሳ ሆኖ መኖር ጀመሩ ማለት ነው። እዛ ቦታ ላይ ሲኖሩ ነቢዩላህ እስማኢል ዓለይሂ ሰላምም አደገ፣ ወጣት ሆኖ መሯሯጥ መጫወት ጀመረ። እናታችን ሀጀር ጋራ አረበኛ ቋንቋንም ደግሞ አቀላጥፎ ቆንጆ አድርጎ መናገር ቻለ ማለት ነው። ሰዎቹ አረበኛ ቋንቋ ላይ በጣም ብቃት ያላቸውና ጥሩ አረበኛ ቋንቋ ይናገሩ ስለነበር በዛ መልክ አረበኛውም ጥሩ ሆኖ በተርቢያ ያደገ ጥሩ ልጅ ሆኖ ነቢዩላህ እስማኢል ዓለይሂ ሰላም ልጅ ሆኖ አደገ ማለት ነው። ከዛ በኋላ ያለውን ታሪክ ደግሞ እንሻላ የተፈጠረውን ከነቢላ ብራሂም ጋር በአንድ ላይ ያለውን ከረፍታችን በኋላ ተመለሰ መተን እንመለከተዋለ ማለት እንሻአላ። ውድና የተገባዎች ተመልካቾቻችን አፍታ ረፍቶችን ተመልሰ እንገናኛለን። ሰላሙ አለይኩም ورحمة الله وبركاته بلسونا ونا لجو سفترو ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው እውድና የተከበሯችሁ ተመልካቾቻችን ከእረፍታችን ተመልሰን ተገናኝተናል። እንሻላ ከእረፍት በፊት ካቆምንበት እንቀጥላለን። ማለት እንሻላ ከረፍት በፊት ነቢዩላህ እስማኤል አድጎ ጅርሁም ከሚባሉት ጎሳዎች ጋራ እናታችን ሀጀር አሳድገው ልጅ ሆኖ ነበር ያቆምነው፣ አይደለም። ከዛ በኋላ ነቢዩላህ ኢብራሂም አለይህ ሰላም ልጃቸው፣ ባለቤታቸው ናፈቋቸውና መዘየር አሰቡ። ልጃቸውን ከዛ በኋላ ነቢዩላህ ወደ እናታችን ሀጀር እና እስማኤል ወዳሉበት ሀገር ይመጣሉ። ከዛ ነቢዩላህ እስማኤልን ሲያገኙት ገና ልጅ ሆኖ እየተሯሯጠ መጫወት የሚችል የሚያጓጓ የሚያምር ልጅ ሆኖ አገኙት። እናቱን የሚታዘዝ አባቱን የሚታዘዝ ጎበዝ ልጅ በዲኑ በዒባዳ ጠንካራ የሆነ

ነቢዩላህ ኢብራሂም ተኝተው በህልማቸው ልጃቸውን በጣም የሚወዱትን የሚሳሱለት ልጃቸውን ሲያርዱት ተመለከቱ። ልጃቸውን ሲያርዱት ስብሓነላህ። የነቢዮች ህልም ደግሞ እንደ ወህይ ነው፣ እንደ ራዕይ ማለት ነው፣ እንደ ትዕዛዝ ነው። እንደ አላህ ስ እንደ አዛቸው ትዕዛዝ ስለሆነ የሚታየው ይሄ የአላህ ትዕዛዝ ነው፣ የአላህ ፈተና ነው።

ፍጹም ታዛዥ እንደነበሩ ያመለክታል። እዚህ ጋር ደግሞ የማንዘነጋው የእናታችን ሀጀርም ምን ያክል ልጇን በኢስላማዊ ተርቢያ ለአላህ ትዕዛዝ አዳሪ እንዲሆን አድርጋ እንዳሳደገችውም ያመለክታል ማለት ነው። ስለዚህ የሶስቱም ውጤት ነው ማለት ነው። የነቢዩላህ ኢብራሂምም የእስማዒልም የሀጀራም ማለት ነው። እሷ ነች በዚህ ደረጃ ኮትኩታ ያሳደገችው ለአላህ ትዕዛዝ እንዲያድር አድርጋ ያሳደገችው ማለት ነው። በዚህን ጊዜ እንደሚባለው እንደ በተለያዩ ሪዋዎች ላይ እንደሚባለው፣ ምንድን ነው ሸይጣን ኢብሊስ ወደ ነብዩላህ ኢብራሂም መጣ። አላህ ስላዘዘ ብቻ ልጅህን ልታርድ ነው፣ ምን አይነት ነገር ነው ይሄ እያለ ነብዩላህ ኢብራሂምን ሊወሰውስ ማለት ነው። ነብዩላህ ኢብራሂም በአላህ ተጠበቁ፣ አዑዙ ቢላህ፣ በአላህ ተጠበቁና አልሰማም ማለት የአላህ ተዛዝ ነው። እናታችን ሀጀር ጋር ሄደ። አላህ አዞኛል ብሎ እኮ ልጅሽን ሊያርደው ነው፣ እንዴት ይሄ ነገር ዝምት ያለሽ? የሆነ ነገር አድርጊ እንጂ እያለ እሷንም ውስ ውስ አደረገ። ሱብሓነላህ። እሷም አልሰማችሁም። መጣሁንም እስማዒል ጋር መጣ። አላህ አዞኛል ብሎ ሲያርድህ ዝም ትላለህ፣ ትታዘዛለህ? ይህ ማይሆን ነገር ነው፣ ሕይወትህን ያክል ነገር አሳልፈህ ትሰጣለህ? ነቢዩላህ እስማዒልንም በጣም ወሰወሳቸው፣ አልሰሙትም ተስፋ አስቆረጡት። ትእዛዙ የአላህ እስከሆነ ድረስ ተፈጻሚ ይሆናል። ከዛ በኋላ ለአባትና ልጅ ተያይዘው ረቅ ወዳለ ቦታ ሄዱ። አባት ልጁን ሊያርድ ስብሓነላህ ከዛ በኋላ ሁሉን ነገር ዝግጁ አድርገው ቢላውንም ዝግጁ አድርገው ነቢላህ እስማኤልም እስማዒልም ለአላህ ትእዛዝ ዝግጁ ሆኖ ቀርበው እያለ

ድምፁን ሰሙ። ትዕዛዙን ፈጽመሃል፣ ታዛሃል ተባሉ። ከዛ ደግሞ በእስማኤል ምትክ የሚታረድ ምን መጣ? ሙክት ቀንድ ያለው ነጭ ሆነ የሚያምር በእስማኤል ዓለይሂ ሰላም ቦታ ፊዳ የሚሆን ሙክት መጣላቸው ማለት ነው። ከዛ በኋላ ነቢዩላህ ኢብራሂም እስማኤልን የምነፃ ወጣ ያንን ሙክት አረዱት ማለት ነው።

የአረፋ ቀን ዱሕየ በጋችንን እናርዳለን ማለት ነው። የሶፋና መርዋ አሁን ዑምራ ሓጅ ሲደረግ ይደረጋል አደለም። የእናታችን ሀጀርን ትውስታ እያስታወስን እንዘክራለን ማለት ነው። ከዛ በኋላ ነቢዩላህ ኢስማኢል አደገ፣ ጎልማሳ ሆነ። ከዛ በኋላ አላህ ስብሓንሁ ወተዓላ ሌላ ትዕዛዝ አዘዛቸው። ምን አይነት ትዕዛዝ? ካዕባን

ጌታችን ሆይ ይህንን ስራችንን ተቀበለን። አንተ ሰሚ አዋቂ የሆንክ ጌታነህ ላንተ ብለ ብለን ነው የአንተ ንተ ለመፈጸም ነው ይህንን ካዕባ የምንገነባው፣ ብለው ካዕባን መገንባት ጀመሩ። ከዛ በኋላ በአንዱ የካዕባ ቦታ ላይ የሚደረግ ድንጋይ ወይም ደግሞ መሰረት ያስፈልግ ነበርና ና እስማዒልን ዓለይሂ ሰላም አምጣ ብለው ልከውት እስማዒል ዓለይሂ ሰላም ዘገየ። ሲዘገይ ከሰማይ በኩል አላህ

እዛ ላሉ ጎሳዎችና ለወደፊት ማለት ነው፣ ከነሱ መካከል የሆነ ነብይ ይቀስቅስላቸው የሚያስተምራቸው ኪታብን፣ የሚያስተምራቸው ጥበብን፣ የሚያስተምራቸው ከወንጀል ደግሞ የሚያጸዳቸው ወይ ዘኪህም፣ መልካም ነገሮችን በማስተማር ከወንጀል የሚያላቀቃቸው የሚያጸዳቸው የሆነ ነብይ ላክላቸው፣ ከመካከላቸው አስነሳ ብለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲቀሰቀሱ ዱዓ አድርገዋል። ማለት ነው ነቢያችን ሰለም ስለም። እንዳውም እዚህ ጋር ተያይዞ ምንድን ነው ያሉት? እኔ የአባቴ የኢብራሂም ዱዓና የወንድሜ የዒሳ ብስራት ነኝ ብለዋል። ነቢ ስ ስለም ነብዩላህ ኢብራሂም እንደዚህ ብሎ ዱዓ አድርገው ነበረ። የዛ ዱዓ ውጤትና ነብዩላህ እስማዒል ደግሞ ስሙ አሕመድ የሚባል ነቢይ ይመጣል ብለው አብስረው ነበረ። የሁለቱ ውጤት ነኝ ብለው ነቢ ስ ለም ተናግረው ነበረ ማለት ነው። ከዛ ከዓባውን ገንብተው

ሰዓት ላይ በቃ ስለሚችል በቀጣዩ ክፍላችን የቀረ ነገር ካለ ይዘን የምንመለስ ይሆናል። ማለት እንሻላ ዛሬ ከተማርነው ትምህርት ላይ አንድ ሁለት ጥያቄዎችን ጠይቃችኋለሁ። እንሻላ ማይክ ያደረከው አንተ አብዱረህማን ና፣ መጀመሪያ አንተን ጠይቃለሁ ማለት ነው። እናታችን ሀጀር ልጇ በውሃ ጥም እና በረሃብ ሲንገላታባት ተነስታ ካጠገቡ ተራራዎች ላይ ሩጣ ነበራ። አንዴ ወደ ዝኛው ተራራ፣ አንዴ ወደ ዝኛው ተራራ

አሁን ደግሞ ወደ አብድረህማን መልሽ። አንድ ጥያቄ ጠይቅህና እንቋጫለን እንሻአላ። የነቢዩላህ ኢብራሂም አለይሂ ሰላም ባለቤቶች ወይም ሚስቶች፣ የሁለቱንም ስም ትነግረኛለህ? ሳራና ሀጀር። ሳራና ሀጀር። መርሐበን። እንሻአላ አሁን አንድ ጥያቄ ልጠይቅ። እንሻላ አይጨርሳለሁ ብዬ ነበር ግን አንተን አንድ ጥያቄ ልጠይቅ። እናታችን ሀጀር ለእናታችን ሳራ እናታችንን ሀጀርን በሀድያ መልክ የሰጣት ንጉስ የየት ሀገር ንጉስ ነበር? የጁርሁም ሳይሆን የግብፅ ሀገር መሪ ነበረ። እናታችን ሳራ ገብታ ከዛ እሷ መጥፎ ነገር ሲያስብ እሷ ላይ ከዛ በኋላ አላህ ሱብሓነሁ ወተዓላ ጠበቃት ሲጠብቃት ይችማ ሌላም ነገር አላት፣ ሌላ አደጋ ከሚደርስብኝ ሀዲያም ንስጣት ብሎ እናታችን ሀጀርንም በሀዲያ መልክ ሰጥቷት ሂዱ ብሎ ለቀቃቸው ማለት ነው፣ የግብጹ ሀገር መሪ ማለት ነው። ጀሚል። ኢንሻላህ ለዛሬው ከተማርነው እንትናችን ላይ ይህን ያክል ከተጠያየቅን ይበቃናል። ኢንሻላህ ውድ የተከበራችሁ ተመልካቾቻችን፣ የዛሬው አለል ፊጥራ የአፍላነት መልኮች ፕሮግራማችን ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ የአላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ። ሰላም ዐለይኩም ወራህመቱላሂ ወበረካቱ። በሌጹነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው